ከስራ መምጣት ነው። ተመልካቾቻችን ብዙ ነገሮችን አሳልፈዋል። ብሬክአፕ ያደረጋችሁበት ምክንያት ምንድን ነው? ከአንተ መስማት ይፈልጋል እንደ ቅርብ እንደ ጓደኛ ከማየውን ከሚሰማውም ነገር ብዙ ነገሮችን ስለማቅያን እሺ። ሰላም ሰላም፣ የሀብ ዩቲዩብ ተከታታዮች እንደምንቆያችሁ እኔ ለማታቁኝ አማን እባላለሁ። ያው የሀብ ወይም ደግሞ የሀፍቴ ጓደኛው ነኝ። እስካሁን አይታችሁን ያታውቁም። በእርግጥ አሁንም የመጣውበት ምክንያት እነሱ ያው እንደምታውቁት ከቀድሞ ፍቅረኛው ጋር ከሀና ጋር ያላቸው ግንኙነት ጥሩ ስላልሆነ፣ በአንድም በዲስታንስ ምክንያት አሁን ላይ አብሮ አይደሉም፣ እና እሱን ለማስተካከል ወይም ፊክስ ለማድረግ ነው አሁን የተገኘሁት። እሱ እስካሁን አልመጣም እና ከስራ ሲወጣ ጠብቀን። ያለውን ነገር አሳያችኋለሁ። ያለውን ለማስታረቅ ሞክረ አንዳንድ ኮመንት ላይ የሚጻፉ ሀሳቦች ወይም ደግሞ ሌላ ቻናል ላይ የሚያዩቸው አንዳንድ ሀሳቦች አሉና የተለያዩበት የፀብ ምክንያት ምንድን ነው የሚሉ ጥያቄዎች በብዛት ይሰራፋሉና ምን ምንድን ናቸው የሚለውን ነገር ሽክ ለማድረግ እኔም ሞክር ያለው በቻልኩት አቅም። ግን ሀብቴ እንደምታውቁት አሁን ከእሷ ጋር ያልሆነበት ምክንያት አንደኛ በዲስታንስ ነው ቅድም እንደነገርኳችሁ እሱም በስራ ጉዳይ ወደ ጎንደር ሙቭ እንዳደረገ ይታወቃል። እሷ ያለችው እዛ ወልዲያ ነው እና ያለው ነገር ፊክስ ለማድረግ ትንሽ ይከብዳል። በእርግጥ ቢሆንም የተለያዩበት ምክንያት ዲስታንስ፣ እንደምታውቁት ለፍቅር ዋናው ጠንቅ ነው ብዬ ያስባለሁ። እንደ ሀሳብ ሰው ዲስታንስ ላይ ሆኖ ቢነፋፈቅ ወር ደግሞ ሳምቲንግ የሆነ ነገር ቢፈጠር ላይክ እንትን አይሆንም፣ እንደ አካሉ አይሆንም፣ ወይም ደግሞ እንደ ፌስ ቱ ፌስ እንደምንገናኙ አይሆንም። እና ያው የነሱ ትንሽ ችግርን ተፈጠረ። በስልክ ነው ኦር ቪዲዮ ኮል ነው ልታወራ የምችለው እሱ እሱ አንዳንድ ተጽዕኖ አድርጎባቸዋል። ቢሆንም እስኪ እሱን ፊክስ ለማድረግ እንሞክራለን። ያው በሌላ ዩቲዩብ ቻናሎች ላይ የምናያቸው ሀሳቦች ግን የተሳሳተና ውሸት ከእውነት የራቁ ናቸው። የጣሉበት ምክንያት በደንብ ደግሞ ከእሱ አንደበት ትሰሙታላችሁ። ቢሆንም እስከዛ ባለው ሀሳብ እኔ እንዳልኳቸው ነው ለማስታረቅ እንሞክራለን፣ ፊክስ ለማድረግ እንሞክራለን። አብራችሁ እንቆዩ። እሺ ያው ውድ ዩቱባችን ተመልካቾች፣ ያው እንግዲህ አማፍቴ እየመጣ ነው፣ እየታየኝ ነው። አሁን ከርቀትም ቢሆን ከስራ መውጫው ሰዓቱን ጠብቄ ነው እኔማ ለቀረጻ የወጣሁትና፣ እየወጣ ነው፣ ከስራ እየመጣ ነው። እናገኘዋለን የሚለውንና ና ሀሳቡን ከሱን ሰማለን። እንግዲህ ከቻለንም የአናን ስልክ ተቀብለን ተደዋውለንም ቢሆን ያለውን ነገር ፊክስ ለማድረግ እንሞክራለን። አፍቴ እየመጣ ስለሆነ ላይ ወደ ቪዲዮ አንድ ይንሽ ጣማ ነው። እንዴት ነው? ሁሉ ሰላም አለው? በእርግጥ አሁን አንቺ ሳታውቂ ነው ካሜራ መሆን ያደረኩብሽና ከስራ መምጣቱ ነው። ተመልካቾቻችን አሁን እንግዲህ ያለውን ነገር እንጠይቀዋለን። እያወረው የነበሩትን ስለማታውቅ አንተን ይልንገር። ብዙ ጊዜ ኮመንት ላይ ምናምና ይጠየቃል፣ ብዙ ነገሮች ጥያቄዎች ይነሳሉ። የሌላ ዩቱብ ቻናል ላይም ጥያቄ አይቻለሁ እና ከሀና ጋር ያለያያችሁ ምክንያት ወይም ደግሞ ብሬክ አፕ ያደርጋችሁበት ምክንያት ምንድን ነው? ከአንተ መስማት ይፈልጋሉ ተመልካቾቻችን። መጀመሪያ እንትን ልበላቸው እና ሰላም ልበላቸው ። ውድና የተከበራችሁ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ዛሬ ስቦ ነው እንደዚህ ካሜራ ተደደቅ ነው ጠበቀኝ እና ልክ ነሽ። በባለፈውም ቪዲዮ ሰርች የነበር ከዚህ በፊት ሁለተኛ እና እንትን አልነበር ተናግሬ ነበር። ግን ኮሜንት ላይ ምናምን በባለፈው ስትቀርጸኝ ነበረች እና የሷን ድምጽ ሰምተው ሀና ነች ምናምን ያሉ ኮሜንቱ አብዛኛው ሀና እንደሆነ ነበረች ምናምን ነው እንትን የሚሉት የነበረው። ና ያው እኔ እንትን አደለም ቆይተናል። ከሷ ጋር ከተለያየን ስ ወደ አንድ ዓመት ምናምን ይሆነናል። ከዚህ ከመጣን ያው ለእነሱም ቪዲዮ የሰራላችሁ ለእናንተ የታቻ ምናምን መሰለኝ ለጥምቀት ከሷ ጋር የመጨረሻ ጊዜ ቪዲዮ የሰራ ነው። ከዛ በኋላ ቪዲዮ የሰራን አይመስለኝም መሰለኝ ማለት አላስታውስም። እና ያው አንዳንድ ነገሮች ይፈጠራሉ። አሁን አሁን እንደዚህ ሆነ እንደዚህ ሆነ ማለት አልፈልግም እኔ ግን በቃ አብረ ባለበት ጊዜ ምናምን የሆነ ነገር ይፈጠራል እና በቃ ትለያያለ። ፊክስ ማድረግ የምትችለው ነገር ፊክስ ታደርጋለህ፣ ተነጋግረህ ምናምን ትግሉን ትግባቡ ግን ከዚያ በላይ ደግሞ በሷም እሷም ሞክራለች፣ እኔም ሞክር ያለሁ ለማስተካከል አብረን ለመቀጠል ምናምን በደንብ ሞክረናል። ግን በቃ አልተሳካልን ማለት አብረን መቀጠል አልቻለን። ያው እንደናንተ ፍቅር ምናምን እንደናንተ ሀሳብ አብረን ብንቀጠል ምናምን እኔም ሙዴ ነበር። ግን እሷም የእሷን ፍላጎት ይህንን ፍላጎት ነው አብሮ መቀጠል የነበረው ግን በቃ አብራችሁ ስትኖሩ ምናምን የሚያጋጥማችሁ ነገር ይኖራል ምናምን፣ የሚያጋጭም ነገር ይኖራል። በዛው ልክ ብዙ ጊዜ አብረን አሳልፈናል። እናንተም እንደምታውቁት ከእናንተ ጋር እናንተ የማታውቁት ነገር አልነበረም አብረን ቪዲዮ ስንሰራ እያለ እኔም በስራ ምክንያት ወደዚህ ወደ ጎንደር መምጣት ነበረብኝ ግዴታ፣ እና ዲስታንሱም ተጨምሮ አንዳንድ ነገሮችም ማስተካከል ያልቻልናቸው ነገሮች ነበሩ። ያው ግን አንዳንድ ደግሞ ሁሉም ነገር ለሰው አይነገርም። ሁሉም ነገር ሰው እንዲያዩ አይሆንም እና ሊያግባቡን የማይችሉ ነገሮች ተፈጥረዋል። ግን ሞክረናል፣ ሁለታችንም እሷ ሞክራለች እኔም ሞክሬያለሁ። ግን አልቻልንም፣ ፊክስ ማድረግ አልቻልም። ያው ተገናኝተን ምናምን ለመነጋገር እንትን አልነበርም። ያው መንገዱም ጥሩ አይደለም፣ እንደዚህ ቶሎ ቶሎ ለመገናኘት ጥሩ አይደለም። እንደሚታወቀው አሁን ያለንበት ሁኔታ መንገድ ቶሎ ቶሎ የሚወጣበት አይደለም እና እሷም እንዳትመጣ ተማሪ ነች፣ እዛ እንደምታውቁት፣ እኔም ከዚህ ለስራ ነው የመጣሁት። ፍቃድ አግኝቼ በወጣ እንኳን ያው እንደዚህ በቃ እንደፈለኩት እሷ ጋር ተመላልሼ ምናም ነገሮችን ለመፍታት ምናምን አልተመቸንም። ያው ሞክረናል ግን ነገሩም እንት ማለት አይጠበቅብኝ፣ እንደዚህ ሆነ እንደዚህ ሆነ ማለት አይጠበቅብኝ፣ እንዳልኳችሁ ግን ዞሮ ዞሮ እኛ አንዳንዴ በአንዳንድ ግንኙነቶች ማለት ሶስተኛ ሰው መግባት ግድ ይላልና ለዛም ነው አንዳንዴ እንዳለ ሆኖ እኔ እንደ ሶስተኛው ሰው ለመግባት የፈለኩትና ብዙ ነገሮችን አሳልፈዋል። እኛም ከዩቱብ ቪዲዮዎቹም ተነስቶ እኔም እንደ ቅርብ እንደ ጓደኛ ከማየውም ከምሰማውም ነገር ብዙ ነገሮችን ስለማቅ ቢያንስ ነገሮቹ ፊክስ ተደርገው ወደነበረበት ቦታ መመለስ የሚችልበት ነገር እንዲመቻች የኔም ፍላጎት ነው። አይ ቲንክ የተመልካቾቻችንም ፍላጎት ይመስለኛል። በኮሜንትም ብዙ እንትን እንዳየ ነው። እሱን እንግዲህ አሁን እንሞክራለን። አፍቴ አሁን ያንተ ሀሳብ ምንድን ነው? ለመመለስ ምንድን ነው ዋንተን ያገተ ነው አሁን አሁን ቅድም እንዳልከው ዲስታንስ ሊሆን ይችላል ኦር ሳምቲንግ የሆነ ነገር ሊሆን ይችላል። ግን እሱ እንደ ቤዚክ ነገር ላይሆን ይችላል። አሁን እኔ እንደ ሀሳብ ይከብዳል አውቃለው። ዲስታንስ ሲኖር ወይም ደግሞ ስትነፋፈቅ በሆነ ሚንስ ምናምን መገናኝ ስትፈልግ መንገዱም እንዳልከው ከባድ ነው። እንደምናወራው ቀላል ላይሆን ይችላል። ግን አትሊስት የሆነ ነገር ፊክስ እስኪደረግ ወይ ደግሞ የሆነ ነገር እስኪስተካከል የማውራት ሲችዌሽን ቢፈጠር ወይም ደግሞ የሆነ መገናኘቱ በስልክ የማውራቱ ቪዲዮ ኮል ማውራቱ ቢቀጥል አይ ቲንክ የሆነ ኦፖርቹኒቲ ይኖራል ብዬ አስባለሁ። እና አንተ ምን ታስባለህ በዚህ ጉዳይ? እንዳይቆም ስለምንፈልግ ነው እኛ ነገሮች ሁሉ ባሉበት እንዲቀጥሉ ስለምንፈልግ ከዚህ በፊትም እሷ ጠፍታ እኔ ብቻዬን አንድ ሁለት ቪዲዮ ምናምን ሰርቻለሁ እና እዛ ላይ ኮሜንትም ላይ እሷም ስጠፋ ደግሞ በውስጥ ምናምን ሁላ እንትን ላይ ከቴሌግራም ላይ ምናምን ሲጽፉልኝ የነበሩ ሰዎች ነበሩ። ግን አሁን የሚመለሱ ነው ምናምን ቢሆን ጥሩ ነበር። ማንም ጸብም ስለማይፈልግ ማለት ነው ማስተካከል ያለበትን ነገር ታሳቅላለ ግን አንዳንዴ ደግሞ ሞክረው ሞክረው የማይሆን ነገር አለ። እሷ እሷና የኔም ጉዳይ እንደዛ ነው። ሁለታችንም ሞክረናል ለማስተካከል ምናምን ባለንበት ያው ጊዜ ፍቅዶ ምናምን እኔም ወይ እኔ ወደዛ እስክመለስ ወይ እሷ ወደዚህ መጣ አንድ ላይ እስክንሆን ድረስ ነገሮች እንዳይባባሱ ምናምን ሞክረናል በእሷም በኩል በእኔም በኩል ብዙ ነገር ሞክረናል። ልክ እንደ ጓደኛ ምናምን ትሆናለህ አንድ ላይ ትጠያየቃለህ ምናምን እንጂ አሁን ከዚህ በኋላ አብሮ እንትን የመሆኑ እንትን የሚቀጥል አይመስለኝ ተመልካቾቻችን እንደሰማችሁት ነው። ያው ያው እንግዲህ ውድ ተመልካቾቻችን ሁሉ ነገር እንደሰማችሁት ነው ከሀፍታ እንደበት ያው እንደተባለው ምንም አዲስ ነገር አይኖርም የሚል ሀሳብ ነው እሱም ይዞልን የመጣው። በእርግጥ ቢሆንም እኔ ከሱ ጋር ባወራሁት ልክ ተደዋውዬ ከሀናም ጋር አውርቼ ያለውን ነገር ማሳወቃችሁ ይሆናል። ቢሆንም እኔም የእናንተን ፍላጎት እነሱ እንዲመለሱ ስለሆነ የቻልነው አቅም ያለ ማስተካከል እንሞክራለን። እንግዲህ የሀፍቴን ሀሳብ ሰምታችሁታል። ያለውን ነገር እስክንጨርስ እናሳውቃችኋለን። ከሱ ጋር ያለውን ነገር አውርተናል። እንግዲህ ከሀና ጋር ነው ቀሪው። ያለውን አውርተን ሙሉን ነገር ማሳወቃችሁ ይሆናል። ፒስ አውት። ይመቻቸል።